ያ ዶሮ እናወጣዋለን ብለን መርቆች ስለምንፈልገው ማለት ነው። ዶሮና ጥጬ ምንጊዜ አዘጋጅቼ ነው ያስቀመጥኩት። በጣም እንደምትወድ ተስፋ አደርጋለሁ እና አሁን ላይ በአዲስ አዲስ ነገር ነው የሚመጣ። እናንተ ደግሞ ያበረታታችሁኝ ጎበዝ እንድሆን እንግዲህ ከጎኔ እንደሆነ አመሰግናችኋለሁ። ክብሩልኝ፣ ከልብ ነው የማመሰግናችሁ። እንደምትወድ ተስፋ አደርጋለሁ እና ቤተሰቦቼ አሁን ድንች የሚጠማ ጥርስ ያወጣለሁ ማለት ነው። ይሄንን አብረን እንከታተላለን። እናንተም ደግሞ አስተያየት ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ አበረታቱኝ ማለት ነው። የእናንተ ሀሳብ አስተያየት እኔ የአበረታታኛል፣ ሞያ መለምድበታለሁ ማለት ነው። አበረታቱኝ፣ ሼርም አድርጉልኝ፣ ላይክም ሰብም አድርጉልኝ። ከልብ ነው መወዳችሁ መመሰግናችሁ ሁላችኋለ። እሽ ቤተሰቦች፣ ድንችን የተጠበስናት እንደሁ እንዳያችሁ በዚህ አይነት መልክ ማለት ነው። እዚህ ጋር ደግሞ ምን በዚህ አይነት መልክ አገንፍየዋለሁ እንዳያችሁት ማለት ነው። አሁን አወጣውና እንትን ነው እጠብሰዋለሁ ማለት ነው። ባህራት፣ የሀገር ባህራት ነው ያረኩ ሰው ቤተሰቦች። በዚህ አይነት መልኩን የገለባበጥኩ አገንፍየዋለሁ። አሁን የተቀዘቀዘ ነው። እቺ ድንችን ስታወጣ እሱ ላይ እጠብሰዋለሁ ማለት ነው። እዚህ ላይ እጠብሰዋለሁ ድንችንና ካሮቲን የገለባበጥኩት ነው። ትንሽ ነው የቀረው፣ አወጣዋለሁ። እንደምትወድ ተስፋ አደርጋለሁ። እናንተም ደግሞ በደንብ አበረታቱ ወይም ጎበዝ እንድሆን እንግዲህ ማለት ነው። ቤተሰቦ ይህንን ለመቅረጽ ስቅቅ እንዴት እንደምናሸ ነው የምታቆት፣ እንግዲህ እኛ ነው የምናውቀው ማለት ነው። ሰዎቹ ይመጣሉ አይመጡም። አሁን ራሴ ደቂቃ መጥተውብኝ ነበረ። ቶሎ ብዬ ኪሴዎች ከፈትኩ ትላቸዋለ እና ብቻ አልሀምዱሊላ ስለሁሉም ነገር። እንዲህ እንዲህ ያሉ ነገር እንግዲህ እንዘርቃለን ብዬ ተስፋ አደርጋለሁ። እንዴት እንዴት እየሰራ ነው። እንዘርቃለን ብዬ ተስፋ አደርጋለሁ እላቸዋለሁ የምወዳችሁ ማለት ነው። አሁን ይህንን እዚህ ጋር አወጣዋለሁ። ይዘቀዋል ምን አወጣዋለሁ ምክንያቱም እንዳይደርግባችሁ ቀጠፍ ቀጠፍ ለማረግላችሁ ሰዎቹ ያልመጣሉ ይመጣሉ ብዬ እየቸኮል ለምሳሌ ለምስ ጊዜ ነው። እውነት ወይንቱ ለማረግ ምንም ኳ እንትን አይጎዳቸውም ግን ደስተኛ አይሆንም። እንግዲህ እንግዲህ አጋጥሞኝ አያውቁም። ከእንግዲህ ደግሞ አላህ ነው የሚያውቀው እና ቪዲዮውን ደግሞ ሰርቼላችኋለሁ ገብታችሁ ሌላ ቪዲዮን ታያላችሁ ማለት ነው። አሁን ዶሮ

እ አይ ምን እኔ እንዲህ ያደርገዋለሁ እንዲህ ያደርገዋለሁ እንዲህ ያደርግልሀል እሱ ማለት ነው። እሺ ቤተሰቦቼ ዶሬን እንደዚህ ዳር ድሬዋለሁ። አሁን እ ትማትም ነው የማረግበት፣ ትማትም እንዲያረግበታለሁ። የተኛቱም ትማትም ውሃ ስላለው እ ውስጡ እንትን እንዳይለው ያረግልኛል ማለት ነው ውስጥ እንዳይይዝ ውሃውን ወደ ታች ያወርድልኛል ማለት ነው። እንዲህ ያደርገዋለሁ። ከዛ ሽንኩርት እንዲህ ብዬ እንዲህ ነው ማለትለት ያው ሰዓት እናንተ ቪዲዮ እንዳይረዝሙባችሁ ብዬ እየቸኮልኩ ነው። እንዳይረዝም ብዬ ነው። እንዲህ ያደርጋለሁ፣ እንዳያችሁት ከዛ በኋላ ይቺ የአሁኗ እዚህ ውስጥ አረንጓዴ የመሰለ ስለሆነ ከላይ ነው የሚቀመጠው። ድንቼን ማለት ነው፣ ድንቼ ነው ካሮቴ። እንግዲህ ሙያሽ ይዘዘርልሽ በሉኝ ማለት ነው። እንደምታዩት ተስፋ አደርጋለሁ ቤተሰቦቼ፣ የእኔ ቤተሰብ የምወዳችሁ ማለት ነው አደርገዋለሁ ቤተሰቦች፣ ይህን ይመስላል እንዳያችሁት። አሁን ፍሬ ምስጠካቸዋለሁ እንዳማረበት ይህ ማለት ነው። ሰውዬው ሲመጣብኝ እንደው እስከ ትቼው ነበረ። መረቁን ያው እዚህ ላይ አፈሰስኩት እንደዚህ እንዳያችሁት ማለት ነው። እንደምትወዱት ተስፋ አደርጋለሁ ቤተሰቦች። የእኔ ቤተሰብ ማለት ነው። የምወዳችሁ በጣም ነው። እንደምትወዱት ተስፋ አደርጋለሁ። አንዳንዴ ሁሌ በአዲስ አዲስ እንመጣለን። ሲወጣ ደግሞ አሳያችኋለሁ፣ እንትን ካላለብኝ ማለት ነው። ሰዓቱ ሄደብኝ፣ አሳያችኋለሁ ማለት ነው። ና ይኸው ቤተሰቦች አሁን በቃ ተሸፍነው ነው እንግዲህ፣ ሲወጣ ደግሞ አሳያቸዋለሁ ማለት ነው። ቤተሰቦች እንትን ላይ አወጣላቸዋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ላይክ ያደረጋቸው አበረታቶች አብረን እንደግላቸዋለሁ። ሁላችሁም ነው በጣም ነው የምወዳቸው ቤተሰቦች፣ የላቸዋለሁ በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን፣ መልካም የሰላም የፍቅር የደስታ የአንድነት ያደርግልን። እናየዋለን ማለት ነው ቤተሰቦች የበሰለ ነው እንግዲህ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን፣ ምላችሁ በጣም ነው የወዳችሁ ቤተሰቦች ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ እንላችሁ። ባይባይ።